ወቅቱ 1948 ዓ.ም ተመረተ ነው። ጉዳዩ ደግሞ የንጉሠ ነገሥቱን ቀዳማዊ አፄ ኃይለ ሥላሴ የብር ኢዮቤልዩ በዓል ለማክበር ሽር ጉድ የሚባልበት ያኔ ነው፣ ገና የቴሌቪዥን ምንነት ባህሪና ጠቀሜታ ባልታወቀበት ዘመን የኢትዮጵያ ቴሌቪዥን ውጥኑን የጀመረው። ታዲያ በኢትዮጵያ ሰማይ ስር የቴሌቪዥን ስርጭትን እውን ለማድረግ በሂደት የተለያዩ ዘመናትን አልፎ ቶምሰን ኢንተርናሽናልና ፊሊፒንስ ኢትዮጵያ የተባሉ ኩባንያዎች በጨረታ እንዲሳተፉ ተደርጓል። በኋላም ቶምሰን ኢንተርናሽናል ኩባንያ ከኢትዮጵያውያን ጋር በመሆን በሀገሪቱ መዲና በአዲስ አበባ ማዘጋጃ ቤት ተብሎ በሚጠራው አራተኛ ፎቅ ላይ በ1957 ዓ.ም ስርጭቱን በይፋ መጀመሩን የቴሌቪዥኑ ታሪክ ያስረዳል። የቴሌቪዥን ድርጅት አቋቁመን ስንከፍት አገልግሎቱና ጥቅሙ ከፍ ያለ መሆኑን በመገንዘብ ነው። እዚህ መዘጋጃ ቤት አራተኛ ፎቅ ላይ በአንድ ጠባብ ኮንትሮል ሩም ፕሮጀክተር እና ካሜራ ጠራውዝ እንደዚህ ዝቅተኛ ነው። በጣም ሙቀት ያለበት ስቱዲዮ ሆኖ ተጀመረ። ለሁለት ዓመታት ከ957 እስከ 959 ድረስ ላይቭ ፕሮግራሞች እየተላለፉ፣ ከዛ በኋላ ነው ቪቲአር መጥቶ ተገጥሞ ሪኮርድ እየተደረገ ፕሮግራሞች መታየት የጀመረው። በወቅቱ ቴሌቪዥን አዲስ ትዕይንት በመሆኑ በሰዎች ዘንድ መነጋገሪያ ሆነ። ሆኖም ግን የተለያዩ የህብረተሰብ ክፍሎች በሀገራችን ቴሌቪዥን ለምን አይኖርም የሚል ቁጭት ያጭርባቸው እንደነበርም ተነግሯል። የጃንሆይ ልደት፣ የዘውድ በዓል፣ የነጻነት በዓል እሺ ፓርላማ ሲከፈት የዙፋን ንግግር እሳቸው የተናገሩት የቴሌቪዥን ጥቅም ትምህርት ከሆነ በሰፊው ካልሰጠ በሰፊው ትምህርት ካልሰጠ ምን ያደርጋል የሚል ጥያቄ በየጊዜው አለ። በዚህ ጥያቄ እኔም እስማማበት አለሁኝ። በወቅቱ የኢትዮጵያ ቴሌቪዥን በአምስት እንግሊዛውያን እና በ27 ኢትዮጵያውያን ነው ስርጭቱን የጀመረው። የወቅቱ ፈርቀዳጅ ጋዜጠኛ እና ደራሲ በዓሉ ግርማ ያኔ በነበሩ ኢትዮጵያውያን ሥራው ሲሰራ በመመልከቱም ደስታውን እንዲገልጿል። የኢትዮጵያ ቴሌቪዥን አገልግሎት ሲቋቋም በቴሌቪዥን ቴክኒክ የሰለጠኑ ኢትዮጵያውያን እንደማስታውሰው አንድም አልነበረም። ነገር ግን በዚህ በአጭር ጊዜ ውስጥ ዛሬ የኢትዮጵያ ቴሌቪዥን አገልግሎት ሙሉ በሙሉ በኢትዮጵያውያን ሲካሄድ በማየቴ በጣም ደስ ይለኛል። ለእናቱ የነበረው ጣቢያው ባለም አቀፍ መድረክ ኢትዮጵያውያንን ያስጠሩ ድሎችን በብቸኝነት ለህዝብ ያሳየ በገጠሩ የሀገሪቱ አካባቢዎች ሳይቀር የህዝቦችን የኑሮ ሁኔታ እንዲህ ያስመለከተ ነው። ሮኔል ካሜራ ዋን ሳውንድ አሬዲ ቁጥር ሰባቱ ይዞ ሄደ ዩጋንዳ፣ እስማኤል ይከተለዋል፣ ካስተንከባላ ውጭ ወጣች፣ እጅ ሮራ ለኢትዮጵያ ቡድን ተሰጥቷል። ጣቢያው ከጊዜ ወደ ጊዜ በርካታ ተወዳጅ ፕሮግራሞችን ቀርጾ መረጃ ለናፈቀው ህብረተሰብ ተወዳጅ ሆኖ ቀጥሏል። ዜና፣ ውይይት፣ ጥያቄና መልስ፣ ከያቅጣጫው፣ ህብረት ትርኢት፣ ድራማ፣ ክርክርና ዓለም እንዴት ሰነበተች የሚባሉት ዝግጅቶችና ሌሎችንም በተመልካቾቹ አይረሴነት ጥለው አልፏል። የኢትዮጵያ ቴሌቪዥን ያልዳሰሳቸው ጉዳዮች እንዳልነበሩ ማሳያዎቹ ተዘርዝረው አያልቁም። ሀገር ከጠላት ጋር የነበራትን ትንቅንቅ፣ ብሔር ብሔረሰቦችን ለዓለም ማስተዋወቅ፣ ብሎም ለኪነ ጥበብ እድገት ያበረከተው ሚና ሌላው ማሳያው ሆኗል። ታዲያው ከጊዜ ወደ ጊዜ የስርጭት ቋንቋውን እያሰፋ በሁሉም ቤት መድረሱን ቀጠለ።

ጥቁርና ነጭ ቀለም ጅማሮውን አድርጎ አሁን ከደረሰበት የቴክኖሎጂ ደረጃ የደረሰው ጣቢያው የኢትዮጵያን ታሪክ ባህልና ወግ የበለጠ ማስተዋወቅ እንደሚገባውም ተስፋ ተጥሎበታል ለሁሉ የምንሰጥ ደጋግ ህዝቦች መሆናችንን ኢቲቪ መግለጥ አለበት እኛ ተቀባይ አለን ሰጭ ነን በብዙ ነገር ብዙ የሚነገር ታሪክ አለን ብዙ የሚታይ ቦታ አለን ይሄንን በትክክል መስራት ስለሚጠበቅበትና ተቋሙ ያንን መምሰል ስላለበት አሁን እንደምታየው በጣም ሰፊ ስቱዲዮ አስር ስቱዲዮ ያለው ሰፊ ኮምፓውንድ ያለው የሚያምር ቦታ ብትጎበኘው ብታየው የማይጠገብ ቦታ የእናንተን ብቃት ጎልጉሎ ማውጣት የሚያስችል ቴክኖሎጂ ነው ያለው። ኢትዮጵያ ቴሌቪዥን በየዘመኑ ራሱን በቴክኖሎጂ እያስታጠቀ ዛሬ ላይ ሸጎሌ አካባቢ በሚገኘው ዘመናዊ የሚዲያ ኮምፕሌክስ ስርጭቱን እየከወነ ሲሆን፣ ኢትዮጵያውያንን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ተደራሽ ለማድረግ አገናኝ ድልድይ ሆኖ ይገኛል። በ1957 ምስረታውን አድርጎ በተለያዩ መንግስታት ውስጥ ህዝብና መንግስትን የማገናኘት ስራ፣ የመንግስት ፖሊሲና ስትራቴጂዎችን ለህዝቡ የማድረስ ስራ፣ በህብረተሰቡ ዘንድ ደግሞ የሚነሱ ችግሮችን ለመንግስት በማድረስ የድልድይነት ስራውን ለመወጣት ሲሞክር ቆይቷል። በዚሁላ ጊዜያት ውስጥ ራሱን እያሳደገ መጥቶ አሁን ላይ 1957 ሲጀምር ከነበረው አንድ የቴሌቪዥን ቻናል አሁን ላይ ወደ ስድስት የቴሌቪዥን ቻናል ደርሰናል። በርካታ ውጣውረዶችና ስኬቶችን አልፎ እዚህ የደረሰው የኢትዮጵያ ቴሌቪዥን ታዲያ ከ61 ዓመት በፊት በወርሃ ጥቅምት 23 1957 ዓ ም እንደተመሰረተ የቴሌቪዥኑ ታሪክ ያሳያል።